ሰውና ማስመሰል ስብሀት ገብረ እግዚአብሔር ጸሐፊው ነው። ሰው ልዩ ፍጡር ነው። ልዩ ከሚያደርጉት ጠባዮች አንዱ በሥርዓትና በሥነ ሥርዓት ማመንና መኖሩ ነው። ውትድርና ሥርዓትና ሥነ ሥርዓት ነው። ከተራ ወታደር እስከ ሻምበል እስከ ጀነራል መለዩና ማዕረጉ ባይኖር እኮ ማን ከማን ያንሳል? ሁሉስ ለመግደል ወይ ለመሞት አይደለም? ተጠንቀቅ አሳርፍ፣ ቀኝ ኋላ ዙር፣ ባለህበት ሂድ፣ በብረት ሰላም በል። ስነ ስርዓት ቅስና ስርዓትን ከዲያቆን እስከ ቄሰ ገበዝ ከጳጳስ እስከ ኤጲስቆጶስ እስከ ቆሞስ፣ ቅዳሴውም ጸሎቱም አቋቋሙም ማሸብሸቡም ከበሮውም ጸናጸሉም መቋሚያውም ሁሉም የሚንቀሳቀሰው ሥርዓቱን እየጠበቀ ነው። ስንወለድ በሰነ ስርዓት አዋላጇ ትጠራለች። ወንዶች ይወጣሉ፣ የሴቶች ጉዳይ ነው። ሴት ስትወለድ ሦስት እልልታ፣ ወንድ ሲወለድ ሰባት እልልታ፣ ግዝረት፣ ክርስትና፣ ፍጥምጥም፣ ሰርግ፣ ቀብር፣ ለቅሶ መቀመጥ፣ አርባ፣ ሙታመት፣ ከማህፀን እስከ መቃብር ከሰነ ሥርዓት ወደ ሰነ ሥርዓት እየተሻገረን የምንጓዘው። ሴቶቹ የማርያም ጽዋ ሲጠጡ በሥርዓት ማነሽ ባለ ሳምንት ወንዶቹ ሲፋለሙ በሥነ ስርዓት ነው። በልጅነታቸው በቡድን ሲጫወቱም በሥነ ስርዓት ነው የቡድንና የቡድን አባቶች ከወርቅ እንክብል ከሸማ ጥቅል እያሉ። ፍርድ ቤት ጭብጡ ፍጥህና ሥነ ስርዓት ነው። የዳኞቹ ግርማ ያለባበስም እየተስታወሰ የከሳሽ ክስ ይነበባል፣ ቀጥሎ የተከሳሽ መልስ፣ ቀጥሎ የመልስ መልስ። የተፈረደበት ወደ እስር ቤት ወይም ወደ ሞት ሲላክ እንኳን በሥነ ስርዓት ነው። ስነ ሥርዐት በየሁኔታው እየገባ ኑሯችንን በሰልፍ ያስኬዳል። ሰው ልዩ ፍጡር የሚያደርገው ሌላው ጠባይ ከስነ ስርዓቱ ጋር የቅርብ ግንኙነት ያለው መምሰልና ማስመሰል የሚበዛበት አኗኗር ነው። መስሎ ማደር። ጠቢቡ ሰለሞን በማስመሰል ነበር ሳባን የተገናኛት። እንቅልፍ ሲወስደው አይኑን ይከፍታል፣ አይኑ ሲጨፈን ግን ነቅቶ ነቅ የሆኖ እያያት ነበር። ለመምሰልም ጊዜ አለው። ለማስመሰልም ጊዜ አለ። ከልጅነት ጀምሮ ማስመሰል አብሮን ይጓዛል። እንዲያውም የልጅነት ኑሮ አብዛኛው ማስመሰልና መዋሸት ነው። የሚዋሸው ግን ለክፋት ሳይሆን በመናቡና በእውነታው መካከል ያለው ልዩነት ባለመገንዘብ ነው። ክፉና ደጉንም በደንብ አይለይም። ዝምብ ይዝና፣ ክንፉን ነጭቶ ይጥለዋል። ጠጠር ወርውሮ የውሻውን እግር ይሰብረዋል አነጣጥሮ መምታት ይችል እንደሆነ ለማየት እናም የውሻውን ጩኸት ለመስማት የውሻውን ስቃይ ልብ ብሎ አስተውለው። የዚህ አይነቱ ማስተዋል ገና ነዋ። ሰርግን ነው ድስኪ ሰር ያ ሁሉ ሥነ ስርዓት፣ ሽማግሌዎች፣ መልአክ፣ የጥሎሽ ልብስ፣ ያ ሁሉ ጌሾ ወቀጣ፣ ሰንጋ መጣል፣ ያ ሁሉ ወጥ መስራት፣ ሰርገኛ ለመቀበል አልነበር? ቢሆንም አናስገባም ሰርገኛ ይባላል። ጦርነት ውስጥ ብዙ ማስመሰል አለ። በጥንታዊት ሮማ ታሪክ የማይጠፋ ምዕራፍ አለ። የአንድ አይናው አኒባል ጦር ድል ሆኖ ሸሸ። የሮማ ሰራዊት አሳደደው አሳደደው፣ እና ሮማዊው ጀነራል ዞር ብሎ ቢያይ ተከበዋል። ወሬ ለመንገር እንኳን አንድ ሰው ሳይተርፍ የሮማ ሰራዊት አለቀ። ጉግስ ጨዋታ ጦር ሜዳ ገብተን የምንዋጋ ማስመሰል ነው አንዱ ሌላውን ሲያባረር በጦር ሊወጋው ይወረወራል። ያ የሚሸሸው እየጋለበ ዞሮ በጋሻው ይመክታል። ካልቻለ ይወጋል። የማስመሰል ውርወራ ነው። እንጨት ነው የተወረወረው እንጂ ጫፉ ላይ የብረት ጦር የለበትም። መድረክ ላይ እነ ሼክስፒር የሚያቀርቡት ተውኔት ማስመሰል ነው። ዛሬ ሐምሌትን ሆኖ ይሞትና ሳምንት ማክፔዝን ሆኖ ይሞታል። ተመልካች ሐምሌት መሞቱንም ያመናል። ሼክስፒር እያስመሰለ መሆኑንም ያምናል። ተዋናዩ ተመልካቹን እኔ ውሸቴን ነው እናንተ ግን እመኑኝ ይላቸዋል። የምትታመን ውሸታ መሆነን ወደን ተቀብለናል ይሉታል። የተዋጣለት ሲኒማ ስናይ እዛ ጨለማ ውስጥ ብዙ ብንሆንም፣ እያንዳንዳችን ግን ብቻችንን ሆነን የተቀመጠ አንሶላው ላይ እየተተወነ ያለው ድራማ ውስጥ እኔ ያለሁበት ተዋናዩም ተመልካቹም እኔው ነኝ ሁለት ነገር በአንድ ላይ መሆን የምችል ፍጡር ነኝ፣ ሰው ነኝ። የሰው ነውና፣ ገንዘብም እንደ ሰው እውነትም ማስመሰልም አለበት። አሁን ይቺ አንድ ብር ወረቀት ናት፣ እንደ እውነቱ የሆነ እንደሆነ ግን ሁላችንም ገንዘብ ናት ብለን ስለምናምን በምትሃት ችሎታዋ ዳቦ፣ ድንች፣ ቆሎ፣ ወረቀት፣ ጠላ፣ ከረሜላ፣ ቡና የፈለገችውን ትገዛለች። እምነታ አዳነች፣ ይላል ሰውየው ደጋግሞ እሱ ራሱ ካዳነ በኋላ የኛ ሃይማኖት ለኛ እውነት ነው። የጥንት ግሪኮችም ሃይማኖታቸው ለነሱ እውነት ነው። አማልክቱም እንደ ሰዎቹ ስነ ስርዓት ነበራቸው። መምሰልና ማስመሰል፣ የስልጣን ክፍፍል፣ የሰማይ አምላክ ዚዮስ ባለመብረቁ፣ የውቅያኖስ አምላክ ፓሳይደን የምድር ውስጥ የሙታን አገር አምላክ ደግሞ ሄድስ። ዚዩስ ከሚስቱ ከሄራ ለመደበቅ ሲል የወይፈን መልክ ለበሰ። እጅግ በጣም ከማማሩ የተነሳ ውቢቱ አውሮፓ በፍቅር ተማርካ ላዩ ላይ ወጣች። ቦስፎርስ ሐይቅን እየዋኘ ይዟት ጭልጥ። ሌላ ጊዜ ደግሞ እጅግ የሚያምር ባህር ላይ ሲንሳፈፍ የሚያስደስት ነጭ ትልቅ ወፍ ሆኖ ወረደና፣ ሊዳ አየችው፣ ዋይታ ሄዳ እንደ ጀልባ ተቀመጠችበትና ይዟት እልም። የሚያስደስት ማስመሰል ብቻ አይደለም አማልክቱ የሚሰሩት፣ የሚያሳዝንም አለ አራክኒ በጣም የተዋበች ሴት ሆና እንደሷ የሚችልበት ሸማኔ ባገሯ አልነበረም። ትዕቢት አደረባት። አንድ ቀን ሲያቀብጣት ለምን አቴና ራሷ ወርዳ አትወዳደረኝም? አለች። አቴና ድንግሏ ከአባቷ ከዜውስ ጭንቅላት የጦር ልብሷን እንደታጠቀች የተፈጠረች ናት። ጦረኛም ናት። የጥበብ አምላክ ናት። የአቴንስ ከተማ ጠባቂ አድባር አቴና ወረደችና ከአራክኒ ጋር ተጋጠሙ። አራክኒ ረታች። አቴና ተቆጣችና ወደ ሸረሪት ለወጠቻት። እንግዲህ እነዚህ በየማዕዘኑ የምናያቸው ሸረሪቶች የአራክኒ ዝርያዎች መሆናቸው ነው። ሌላው አስገራሚ የሰው ዘር ልዩ ባህሪ በሱ ህይወት ውስጥ እያሉ የለሉ እየለሉ ያሉ መሰረታዊ ነገሮች መኖራቸው። ምሳሌ እስራኤልን እንውሰድ። እግዚአብሔር ምድረ ከነአንን ለአብርሃም ሰጠው፣ ለአብርሃምም እንደ ምድር አሸዋ እንደ ሰማይ ከዋክብት ለሚበዛ ዘሩ አቤት ለዚች አገር ስንት ሰው ሞተላት። ታዲያኮ አክራሪውን አገር ወዳድ እስራኤላዊ በኤሮፕላን ወስደህ አገር ስታልፍ ንገረን እስቲ ብንለው ሊነገረን አይችልም። በእውነታው ያለችው ምድሪቱ ናት እንጂ አገርና ያች አገር እያሉ መተንተን የለለ ነገር ነው። እያለ የለለን ነገር ለመግለጽ ከዚህ በላይ ግልጽ ቃላት አልተገኙ ዲኦጋን አገሬ እኮ ያቺ የተወለድኩባት መንደር አደለችም። አገሬ አቴንስም አደለችም ግሪክም አደለችም እኔ የዓለም ዜጋ ነኝ ብሏል ጌታ ቡድሃ። ጌታ ኢየሱስም በሌላ ቃላትና በየበኩላቸው ለተልዕኳቸው ባደረጉት ጥረትና በከፈሉት መስዋዕትነት የዲወጋንን እውነት አሳይተውናል። ያ ሁሉ በሚሊዮናት የሚከተላቸው አማኝ ይመስክር። በነገራችን ላይ እነዚህ ሁለቱ አሁን እያሉ የሌሉ ናቸው ይሉም እንዳንል ይህ ሁሉ ሚሊየን ሕዝብ በያለበት ተንበርክኮ እያመለካቸውን፣ አሉ እንዳንል ደግሞ አንዱ ከሞተ 2000 ዓመት በላይ ሌላው 2500 በላይ። የተፈጠረው ሰውም የፈጠረው አምላክም አያልቅባቸውም። ምናልባት ሰውን ከሁሉ ሌላ ፍጡር የተለየ ብቸኛ የሚያደርገው ከመላእክት እኩል ደግና በጎ አድራጊ ለመሆን መቻሉ እና በዚያም መጠን ከሰይጣን እኩል ከይሲ እርኩስ ሥራዎችን እንደ ቅዱስ ተግባር እያመለካቸው እየታዘዛቸው መፈጸሙ። ሂትለር ብዙ ሚሊዮን የሚኖሩባትን አገር አጸዳታለሁ አይሁድ የሚባለውን ቆሻሻ ከኛ ከንጹሃን ነጮች አገር እየጠረኩ እያቃጠልኩም አስወጣለሁ ብሎ ተነስቶ ዛቻውን ፈጸመ። ሂትለር ሰው አይደለህም አንልም መቼስ። ግን ሂትለር ሰው ከሆነ ሰው ሰይጣን ነው፣ ሰይጣንም ሰው ነው የሰው ልጅ ምድርን እስኪያጣበባት መባዛቱ እነ ሂትለርን በይህ በኩል እነ ማህተመጋንዲህን በያ በኩል ማስገኘት ምን ያቀተዋል? ስታስቲክስን ያስታውሷል። ስለ ስታስቲክስ ማርክ ትዊን አሜሪካዊ የሳቅ አድባር እንዲህ ይላል፣ ውሸት አለ፣ እርጉም ውሸት አለ፣ ስታስቲክስ አለ ይለናል። እስካሁን የሰማችሁትን እየጻፍኩ ቆይቼ አሁን ብልጭ ሲልብ ጊዜ ለካ እኔ ይህን ሁሉ በረጅም ያልኩትን ፈረንሳዊው የብርሃን ዘመን የንጋት ኮከብ ቮልቴር እግዚአብሔር ባይኖር ኖሮ ልንፈጥረው እንገደድ ነበር ብሎ በጥቂት ቃላት ተናግሮ ቆይቷል። አይ ሰው!